ወገኖቼ በዚህ ዘመን የሚያልፈው የሚሄደው ሁሉ ማላገጫ አልሆንም? እውነት እንደው ይቅርታ አድርጉልኝ። በአደባባይ አልተሳቀቅንም፣ አላፈርንም፣ አልተዋረርንም። የኛን የሚመስሉ የኛ ያልሆኑ ሰዎች አላሳፈሩንም። በንስሐ መጠበቅ አቃተን።

የቱንም ያክል ስቃይ የቱንም ያክል ሀዘን የቱንም ያክል መረሳ የቱንም ያክል መተው ሊሆን ይችላል ግን ከጠበቅንለት ነፃ ያወጣናል እኛ በምንፈልገው መጠንና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለነው ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተው ጠብቁ። የሰበረንን መስበሩ አይቀርም። ያስጨነቀንን ማስጨነቁ አይቀርም። የገደለንን መግደሉ አይቀርም። እወስዳችኋለሁ የሚለው ተስፋ ምንኛ ያጽናና። ባይ ወስደን ነበር። ምስኪኖች ምን ሆነው በዚህ ምድር ላይ ብቻ ባለው ነገር ምን ኖር ቢሆን እንደኔና እንደ እናንተ ምስኪኖች ልብስ እናሳዝን። ተስፋችን ግን አይደለም። እርግጥ ነው ረጅም ጉዞ ነው ያለን፣ እስከ ከነዓን የሚደርስ እስከ እግዚአብሔር ተራራ፣ እስከ ኢየሩሳሌም የሚደርስ የፊቱን ብርሃን እስከምናይ ድረስ ከመላእክት ጋር እስክንዘምር ድረስ ሰማያዊ መና እስክንበላ ድረስ ሳናቋርጥ ለዘላለም በደስታ እስከምንኖር ድረስ እንባችን እስከሚታበስ ድረስ ሐዘን እስኪጠፋ ድረስ ወዮታ እስኪጠፋ ድረስ ከሙሽራችን ከክርስቶስ ጋር እስከምንኖር ድረስ። እስከዛ እስከ ኢየሩሳሌም ተራራ ነው ጉዟችን ወገኖቼ። በጣም ጥቂት የሚያታልሉ ደስታዎች እዚህ ምድር ላይ ታገኛላችሁ። እንዴት? እንደ ዮርዳኖስ ውሃ ገብ የሆኑ የሚያታልሉ መሬቶች አሉ፣ የሚያነሆልሉ ደስታዎች የሚያዘናጉ ከጉዞ የሚያስቀሩ አሉ እኮ፣ የሚያዘናጉ ብዙውን ኦርቶዶክሳዊ ክርስቲያን እንደዚህ እያዘናጋው ነው። መንገድ ላይ እያንጠባጠቡ ለምን ጠቋይ ቤት አትሆን፣ ምን መኖር ትችላለ። ክርስቲያን ሆነች መውጣት ትችያለሽ። ከዘማውያን መካከል ሆኜ ዘማዊ ሳልሆን እንዴት ወጣለሁ? እንዳት ይቻላል? ያው ጋር ጭምቶች አሉ ከተናጋሪዎች ጋር ጭምቶች ከበላተኞች ጋር ጻሙዎች አሉ እኮ እርኩሰትን በሚፈጽሙ መካከል ንጹሀን እግዚአብሔር አሉት ተስፋችን ይሄ አትመሳሰሉ ጠብቁት መንፈሳዊነታችሁን ጠብቁት በየትኛውም የአኗኗር ሁኔታ ብትሆኑ እንኳን መንፈሳዊነታችሁን ጠብቁት ሌላ ሸክም አልጭንባችሁም፣ ነገር ግን እስክ መጣ ድረስ ያላችሁን ጠብቁ። የቅዱስ ዮሐንስ ራእይ ራእየ ዮሐንስ ምዕራፍ 2 ቁጥር 25። ሌላ ሸክም አልጭንባችሁም ነገር ግን እስክ መጣ ድረስ ያላችሁን ጠብቁ። በዚህ ኃይለ ቃል መነሻነት ጥቂት መንፈሳዊ ሀሳቦችን እንደ እግዚአብሔር ቅዱስ ፈቃድ እንመካከራለን። እግዚአብሔር ከሁላችንም ጋር ይሁን። ሌላ ሸክም አልጨነባችሁም እስክመጣ ድረስ ያላችሁን ጠብቁ። ክርስትና ያለውን ማጽናት ነው። ክርስትና ባለው ላይ መጨመር ነው። ክርስትና የማጽናት ሃይማኖት ነው። ክርስትና የተሰጠውን ጸጋ ጠብቆ የመኖር ህይወት ነው። ለዚህ ነው ያለንን እንድናጸና በያዝነው እንድንበረታ በምንመላለስበት መንፈሳዊ ህይወት ከፍ እያልን እንድንበረታ ይህንን ርዕስ መርጨዋለሁ። ያላችሁን ጠብቁ በቅዱሳት መጻሕፍት እግዚአብሔር ያከበራቸው በቅዱሳት መጻሕፍት እግዚአብሔር በጸጋ ይጎበኛቸው በአባቶቻችን ህይወት ሁሉ ጽድቁን፣ በረከቱን፣ አክሊሉን፣ በቀኝ መቆመን፣ ዘላለማዊ መንግስትን እግዚአብሔር የሰጣቸው ያላቸውን አጽንተው የጠበቁትን ነው ወገኖቼ። በዚህ ዘመን እግዚአብሔር ለአባቶቻችን ከተናገረው የተለየ ነገር አይነግረንም። በቅዱሳት መጻሕፍት ካዘዘን ልዩ የሆነ ትዕዛዝ አዘዘንም። በመጀመሪያ ከነገረን ሌላ ሸክም አይጭንብንም እግዚአብሔር። ነገር ግን አንድ ነገር ከኔና ከናንተ ይፈልጋል ያለንን አጽንተን መያዝ። ሌላ ሸክም አልጭንባችሁም፣ ያላችሁን ግን ጠብቁ ይለናል እግዚአብሔር። እንዲህ አይነት ጉባኤያት የሚሰሩት ያለንን ለመጠበቅ ነው። ሁል ጊዜ ስብከት ወንጌል ስራ የሚሰራው ያለንን አጽንተን እንድንይዝ ነው። የመጀመሪያ ሃይማኖታችሁን አጽንታችሁ ብትይዙ የክርስቶስ ተካፋዮች ሆናችኋልና ይላል መጽሐፋችን። ከክርስቶስ ጋር ተካፋይ እንድንሆን ያለንን አጽንተን መያዝ ነው። እሱን ነው አጥብቃችሁ ያዙ የሚለው እንደ ጀመርን እንድንጨርስ ሳናቋርጥ እና ሳንፎርሽ ከገባችን እንድንደርስ የጸለይንባት፣ አፋችን ኮቸችላ እስኪመስል የጾምንባት፣ ጠባለ ኪዳን መሸለ ቁርባን የተንከራተትንባት፣ ብዙ ነገር ለመተው የታገልንባት፣ ኖረን ኖረን ደርሰን ደርሰን እንዳትጠፋብን መጠበቅ ይገባናል። ለዚህ ነው የእግዚአብሔር ቃል የሰራችሁትን እንዳታጠፉ ተጠንቀቁ የሚል ቃል የተቀመጠልን። ተጋርላችሁ እዚህ የደረሳችሁ በድንግልና የቆያችሁ ድንግልናችሁን ትጠብቁታላችሁ። የሽበት ዘውድ እስክትደፉ ድረስ እግራችሁ እስኪንቀጠቀጥ ድረስ በኪዳን የጸናችሁ በቁርባን የበረታችሁ በቤተ እግዚአብሔር የተመላለሳችሁ በብዙ ፈተናዎች እና መከራዎች መካከል ያለፋችሁ ያን ጽናታችሁን ትጠብቁታላችሁ። ሰልችቷችኋል፣ ደክሟችኋል፣ ታክቷችኋል። አሁንስ በቃ የሚል ድምፅ ይሰማችኋል። ዘምራችሁ የነበራችሁ ዝፈኑ ዝፈኑ ይላችኋል ነው? መዝሙራችሁን ጸንታችሁ መያዝ ይዛችኋል። ጥቂት ሲቀር እንደገና ወደ ኋላ መመለስ ከጅሏችኋል ነው? ወይስ ያላችሁን በመጠበቅ ጸንታችሁ ቆማችኋል? ሌላ ሸክም አልጭንባችሁም፣ ያላችሁም ግን አጥብቃችሁ ያሱ እግዚአብሔር እስራኤላውያንን ከግብፅ ለምን እንዳወጣት አስታውሳላችሁ? ስለ ስድስት ነገር እግዚአብሔር እስራኤላውያንን ነፃ አውጥቷቸዋል ከግብፅ ባርነት ከዚያ ባዳነት ከዚያ መከራ ቀማሽነት ከዚያ አንገፍጋፊ ኑሮ መሪነት፣ እግዚአብሔር ለምን ነጻ ወጣቸው ካላችሁ የጠበቁት ነገር ስላለ ነው። ስለ ስድስት ነገር አውጥቷቸዋል ይላሉ ሊቃውንት ቤተ ክርስቲያን። አንደኛ የእግዚአብሔር ፍጹም ቸርነት፣ ሁለተኛ እግዚአብሔር በአባቶቻቸው ደስ ስለተሰኘ፣ አራቱ ግን እስራኤል በግብጽ እያሉ ስለጠበቋቸው አራት መጠበቆች እግዚአብሔር ነጻ አውጥቷቸዋል ይላሉ። አንደኛ፣ እስራኤል ለዚያ ሁሉ ዘመናት በባርነት ሲኖሩ፣ በፈርዖን ጅራፍ ሲገረፉ፣ ፒራሚድ ለመገንባት ጭቃ ሲያቦኩ፣ ገለባ ሲያመላልሱ እግዚአብሔር ያሳያችሁ፣ ተገዝረው ወይም ሥርዓተ ግዝረትን ይጠብቁ ነበረ። እደግመዋለሁ፣ እግዚአብሔር የሰጣቸው ቀዳማዊት ሕግ የሆነችው ግዝረታቸውን በፍጹም አልተዋትም ነበረ። እግዚአብሔር ያሳያችሁ፣ እንግዳ ሀገር ባዕድ ምድር በከባድ ስራ በአስጨናቂዎቻቸው መካከል የእግዚአብሔርን ትዕዛዛትና ህግ ግን አልተዋትም። ምን ያረጉ ነበር? ይገዘሩ ነበር። አስጨናቂዎቻቸው ረፍታ አይሰጧቸው፣ ስራቸው በፊታቸው የተንጣለለ ነው። ሲገዘሩ ነው የኖሩት። ሕግና ስርዓታቸውን ጠብቀዋል፣ አልተዋትም። ለአራት መቶ ሰላሳ ዘመን በግዞት መከራ ቢበሉ የእግዚአብሔርን ሕግ ግን ከመጠበቅ ወደኋላ አላሉ። እስራኤል የእግዚአብሔርን ትእዛዛት ሲጠብቁ ኖሩ። በምን አይነት ሕይወት? በመከራ ሕይወት። እንደውም የውላችሁ ጭቃ ማብካት ብቻ አይደለም ገለባም እያመላለሱ ታላላቅ ፒራሚዶችን እየገነቡ ወንድ ወንዶቻቸው እየተገደሉባቸው የተረፈውን እየገዘሩ አስተማሚ በሌለበት ቁስል ይድረቅ በማይባልበት ደም በሚንጠባጠብበት በአስጨናቂ ባርነት ውስጥ ስርዓተ ግዝረታቸውን ጠብቀው ነው የቆዩት። እግዚአብሔር ይህንን መጠበቃቸውን ተቆጠረላቸው። ወገኖቼ እንዲህ ባሉ መከራዎች መካከል ትእዛዘ እግዚአብሔር እንዲህ ባሉ የሚያስጨንቁ ህይወቶች ውስጥ ሕገ እግዚአብሔርን እየጠበቁ ስለኖሩ ነው እግዚአብሔር ነጻ ያወጣቸው። ምዕመናን፣ እግዚአብሔር ነጻ እንዲያወጣን ከፈለጋችሁ ጠብቁለት። እመኖኝ ወይ? ከጠበቅነው እግዚአብሔር የነገረንን እሺ ብለን ከጠበቅነው ከታዘዝንለት፣ ነፃ ሳያወጣን አይቀርም። የቱንም ያክል ባርነት፣ የቱንም ያክል መከራ፣ የቱንም ያክል ውርጅብኝ፣ የቱንም ያክል ስቃይ፣ የቱንም ያክል ሐዘን፣ የቱንም ያክል መረሳት፣ የቱንም ያክል መተው ሊሆን ይችላል ግን ከጠበቅንለት ነፃ ያወጣና። ወገኖቼ በነዚህ ሁሉ ችግሮቻችሁ መካከል እኛ በማናውቀው ደግሞም ልንረዳ በማንችለው እጅግ ከባድ የህይወት ንውፅ ውስጣዎች ውስጥ ሕገ እግዚአብሔርን ከጠበቃችሁለት፣ እመኖኝ ነጻ ሳያወጣን አይቀርም። ግዝረታቸውን አልተው ስራታቸውን አልቸላላሉ። በመከራው ብዛት ይቅር መከራው በዛብን፣ ስቃይ ወረደብን፣ ጅራፍ አረፈብን፣ ታዲያ ምን እንጠብቃለን? ምን ሆነን ነው ብለው በመከራቸው ብዛት ተስፋ አልቆረጡ፣ ሕግ እግዚአብሔርን አልተው። ወገኖቼ በእነዚህና በመጪዎቹ ጊዜያት ሕግ እግዚአብሔርን የሚያስረሱ መከራዎች፣ ትእዛዝ እግዚአብሔርን ለመጠበቅ የሚያስጨንቁ አጣምቂኞች፣ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል ሊያስብሉ የሚችሉ ፈተናዎች በሕይወቶችን ሊያልፍ ይችላል። ግን እንዳትረሱ፣ የጠበቁ ነፃ ይወጣሉ የጠበቁት ናቸው ነፃ የወጡት። ልክ ነው። ምንም ነገር በሌለበት እግዚአብሔርን ማመን ከባድ ሊሆን ይችላል። ደመናም ባይኖር እግዚአብሔር ሸለቆን ይሞላል ብሎ ማሰብ ግን ይቻላል። አድርገውታል። ጤና በሌለበት ውስጥ እግዚአብሔርን ማመንን መጠበቅ እንዴት ያስደንቃል! በመልካም ጊዜ ማመን በመልካም ጊዜ መመላለስ ይቻል ይሆናል። መልካም ባልሆኑ ወረታ ወቅቶች ግን ወደ እግዚአብሔር መገስገስ ምንኛ ደስ ያሰኛል! ቤት ኦና በሆነበት፣ ልጆች በሚከፉበት ደስ በማያሰኙ ወራቶች ውስጥ ግን እግዚአብሔርን ትእዛዛቱን መጠበቅ እግዚአብሔር ነግሮኝ የለ እጠብቀዋለሁ። አዞኝ የለ እፈጽመዋለሁ። ነግሮኝ የለ እሺ ይለዋለሁ። ነፃ መውጫችንን ልንገራችሁ፣ ትእዛዛቱን መጠበቅ ብቻ ነው። እግዚአብሔር የነገረንን እሺ ካለው ነፃ ያወጣናል። ከምንም ነገር ነፃ ያወጣናል። ነፃ አውጫችን እግዚአብሔር ይሆና ይሄንን ደረታችንን ነፍተን በሙሉ ልብ የምንናገረው እውነት ነው። የትንም ያክል አስጨናቂ ነገር እንኳን ቢሆን ለእግዚአብሔር ከታመንለት እግዚአብሔር ለኛ ይታመናል። እግዚአብሔርን እሺ ካለው እሱ ደግሞ እሺ ይለናል። የእግዚአብሔርን ትእዛዛት በልባችንና በአንገታችን ካሰርነው እስራታችንን ይፈታልና። ትእዛዛቱን በሚያስጨንቁ ሁኔታዎች ከጠበቅነው የሚያስጨንቀንን ነገር ያንከባልልናል። ጠበቁት፣ ጭቃ እያቦኩ ጠብቁት፣ ገለባ እያመላለሱ ጠብቁት፣ ከባድ ስራ እየሰሩ ጠበቁት። ይህማ እንዴት ይሆናል? 230 ዘመን አልፎናል፣ እግዚአብሔር ወይ ትቶናል ወይ ማይኖር ነው ወይ አባቶቻችን ቃል ኪዳን ቢረሳ ነው አላሉም። ቀን ቢረዝምም እግዚአብሔር እንዳለ አምነዋል። አሁን ችግራችን ይሄ ነው። እኛ በምንፈልገው መጠን እና ፍጥነት ልክ ስላልሆነ እግዚአብሔርን ተጠራጥረነዋል። እግዚአብሔር ሳይመጣ እንደማይቀር ሳይሆን እየታመን ያለ ነው። ቀኑ መቼ ነው እያል እየተነዛነዝን ነው። እኛ መጠበቅ ያቃተ ጠብቁ ደም እያፈሰሱ፣ ጭቃ እያቦኩ፣ ገለባ እያመላለሱ አስጨናቂያቸው የፈሮን ጅራፍ ስንበር እያወጣባቸው ጠበቁት። ከነሱ የሚጠበቀውን እያደረጉ ጠብቁት። ወገኖቼ ምንም ያክል የአስጨናቂዎች፣ ምንም ያክል የፈተናው ብዛት፣ ምንም ያክል የዲያብሎስ ወጀብና አውሎ ሊወርድብን ይችላል። ግን ከኛ የሚጠበቀው ጠብቁ ያለንን በመጠበቅ ብቻ ከጸና ነው ነፃ ውጫችን አንድ ቀን መምጣቱ አይቀር የሰበረንን መስመሩ አይቀርም፣ ያስጨነቀንን ማስጨነቁ አይቀርም፣ የገደለንን መግደሉ አይቀርም። ስውር ነው እጁ፣ ረቂቅ ነው ጉልበቱ፣ የማይታማ ነው ኃይሉ፣ የማይቀር ነው እውነቱ፣ ከጠበቅ ነው ትእዛዛቱ። እኛ ችግራችን እምቢያል ነው። በንስሐ መጠበቃቃተን፣ በመመለስ መጠበቃቃተን፣ በመጸጸት መጠበቃቃተን፣ የምር በማልቀስ መጠበቃቃተን። ወለም ዘለም አልን። ያዝ ለቀቅ አደረግን። ገባ ወጣ አልን። ጀመር ተወት አደረግን። ጸኑ ስንባል እንክዳለን። ጾሙ ስንባል መጡ ስንባል እንቀራለን። ገቡ ስንባል እንሞጣለን። ጸለዩ ስንባል እንተዋለን። ጾሙ ስንባል እንሽራለን። ንጹሐን ሆኑ ስንባል እንረግሳለን። ጠብቀን መቆየት አቃት። ሊሰጠን ሲመጣ ያጣናል። አክሊል ሊያደርግልን ሲመጣ ወድቀናል። ቤታ መቅደስ ውስጥ የጀመሩ መቅደስ ውስጥ አይጨርሱም በጨዋነት የጀመሩ በጨዋነት አይፈጽሙ ሊፈልገን ሲመጣ ያጣና በትዕዛዛቱ አልጸናን በነገረን ልክ አልታመንም በጀምር ነው ልክ መጓዝ አቃተን ጠበቁት ወገኖቼ ነፃ መውጣትን የምትፈልጉ ከሆነ የነፃ መውጫው መንገድ እግዚአብሔርን ትእዛዛት መጠበቅ ብቻ። ነፃ ውጭ ትፈልጋላችሁ? የነፃ ውጭው ትእዛዛት ጠብቁ። ከኋላ ፈርዖኑ ከፊት ባህሩ አስጨንቋቸው ታስታውሳላችሁ። ባህሩን የብስ አደረገላቸው። አስጨናቂያቸውን አሰጠመላቸው። ምን ስላሩን ጠበቋ ግዝረታቸውን ጠብቁ። ያቆስል ይሆናል፣ እያቆሰለ ግን መጠበቅ። ያደኸይ ይሆናል፣ ጉቦ ሳይበሉ መጠበቅ ለመክሰር ያማል። ያማል በሚለሉ መካከል መጾም ሊያም ይችላል። ግን መጠበቅ በሚጨፍሩ አሸሼ ገዳሜ በሚሉ ሰዎች መካከል መዘመር ሊያም ይችላል። ሊያም ይችላል። ምን ነቅ ሊያመጣ ይችላል። እየተናቅንም ቢሆን እንጠብቀው ወገኖቼ። መጠበቅ ችላ እየተባለ ያማል፣ ችላ መባል እናውቃለን። መረሳት ያማል፣ መተው ያማል። ግንስ ነፃ ስለ መውጣት ሲባል ትንሽ ጊዜ መጠበቅ፣ ብዙ ጊዜ እኮ አይደለም፣ ትንሽ ጊዜ ሀያ ዓመት መጠበቅ፣ ሰላሳ ዓመት መጠበቅ ከዛ ፈተናው ይርቃል። ታላቅ ማዕበል ይመጣል። ከዚያ ታላቅ ታላቅ ጸጥታ ይመጣል። ታላቁ ጸጥታ ከመምጣቱ በፊት ግን ታላቅ መናወጥ ይመጣል። በታላቁ መናወጥ ጊዜ ታንኳ ውስጥ መጠበቅ። ምናልባት ደስ የማያሰኙ ወሬዎችን ልትሰሙ ትችላላችሁ። ቤተ ክርስቲያን እንዲያና እንዲህ ሚሉ አይሰማም ብሎ መጠበቅ ታንኳ ውስጥ አልወጣም። አንዲት ታንኳ ናት ያለችው፣ ከሷ ታንኳ አልወርድም መጠበቅ። ክርስቶስ ያለባት አንዲቷ ታንኳ ናት። ልክ ነው ትነዋወጻለች፣ እና ምን ይሆን እዛው ውስጥ ሆኜ መጠበቅ። ማይበሉ ያማል። አዎ፣ ንፍስ ንውስ ውስጣው ያማል። አዎ፣ ያስደነግጣል። አዎ ሊደፍቅ ይመስላል። አዎ፣ የጠፋን ያስመስላል። አዎ። አሁን እንደዛ አይመስልም። ልንጠፋ የቀረብን አይመስልም። ክርስቲያኖች ግን እንደዚህ አይቀጥልም፣ ግን እንደዚህ አይሆንም፣ አይሆንም። ታላቅ ጸጥታ ይመጣል በህይወታችሁ ይህ ነፍስ በኑሯችሁ ያንገላታ እንዴ ልንጠፋ ነው እስክንል ድረስ የሚያጠፋ ይመስላል እንደዚህ አይደለም! እዛው ከቆየ ጸጥ ሲልና ይዋለን እንዴት ይደንቃል! ጸጥ ሲያደርገው ታላቅ ምናወጽ ሆነ ካለ በኋላ ወንጌላችን ታላቅ ጸጥታም ሆነ የሚል ቃል እንዳለው እንዳትረሱ። ጸጥ ያለላችሁ የላችሁ ምስክር አትሰጡም። ለዚህ አንገላቷችሁ፣ አንገላቷችሁ፣ አናዋጥቷችሁ፣ ማረፊያ ሳጥቷችሁ ከወዲህ ወዲህ አላክቷችሁ ሲያበቃ ኋላ ፀጥ ያለላችሁ የለም። እንዲህ ጸጥ ሊል ባህር ውስጥ ለምን ትገባላችሁ? እንዲህ ልታርፉ ለምን ትንቀሸቀሻላችሁ? አያችሁ፣ ያማ ነፅ ወስታው ያማ፣ መራብ ያማ፣ መቸገር ያማ፣ መናቅ ያማል፣ መዋረድ ያማል

የሚረዳ ምንም ነገር በሌለበት ያማ። ግንስ መጠበቅ ትእዛዛቱን መጠበቅ ትእዛዛቱን መጠበቅ፣ ማንም ባይረዳንም እያመመንም ቢሆን ትእዛዛቱን መጠበቅ። ነፃ የምንወጣው በዚህ መንገድ ነው። ስንጠብቀው ግዝረታቸውን እያመማቸውን ቢሆን መቁሰል፣ ቁስልም አለው፣ የልብ ህማም አለው። አንድን ነገር አጽንቶ መቆየት ያማል። በማለዳ መገስገስ ሊያም ይችላል። እንቅልፍ ማጣት ያደክማል። አንጀት እስኪጣበቁ ድረስ መጋደል ያማል። እየቻሉ አለመቻል ሊያዋርድ ይችላል፣ ሊያስንቅ ይችላል። ግን እያመመንም ቢሆን እሱን እየፈጸሙ መኖር ጠብቁት። እስራኤል አንደኛ ግዝረታቸውን ጠብቀውታል። ከዛ እሱ ነፃ ወጣቸዋል። ስማቸውን አለወጡ፣ ስማቸውን ጠብቀውታል። ወገኖቼ እስራኤል አራት ነገር ጠብቀዋል። ሁለተኛ የጠበቁት ስማቸውን አለወጡ። እስራኤል የሚለውን የአረጋዊው አባታቸውን ስም አልለወጡትም። በሌላ ግብፃዊ ስም አልተኩትም። ስደተኞች ነን። ምርኮኞች ነህ፣ ረሃብተኞች ነህ፣ ተሰደን የመጣነን ብለው በአባታቸው ስም አላፈሩም፣ አልቀየሩትም፣ አልለወጡትም። የአባታቸውን ስም እስራኤል የሚለው ተሸክመውትን ይኖሩት። ለዚህ ነው ነፃ ያወጣቸው። ስማቸውን አልለወጡም፣ አፍረው አልተሸማቀቁም። ሳቀው፣ አልለወጡም። ምዕመናን ስማችን እና አጽንተን ከያዝነው፣ አቤት ታድለው። ደረታቸውን ነፍተው አፋቸውን ሞልተው እኔ ክርስቲያን ነኝ የሚሉ አቤት ታድለው። በማዕተባቸው የማያፍሩ በክርስትናቸው ዘለስ የማያደርጉ አንገታቸው በሃይማኖታቸው ማይደራደሩ አባቶቻቸው በሰጧቸው እውነት የማይለወጡ ስማቸውን የሚጠብቁ ክብራቸውን የሚጠብቁ እነሱ ነፃ ይወጣሉ። አልቀየሩማ፣ ስማቸው። ስማችሁ ተቀይሮ ይሆን? ክርስቲያን መሳይ ይሏችሁ ይሆን? አስመሳዮች ይሏችሁ ይሆን? ቢሮውስ